የዛሬው ታሪክ ስለ አንዲት ሴት ነው። ከእምነት በቀር ምንም አልቀረትም ነበር፤ ነገር ግን እግዚአብሔር ያላትን ከበቂ በላይ አብዛላት። አንዲት መበለት በታላቅ ተስፋ መቁረጥ ወደ ነቢዩ ኤልሳዕ መጣች። ባለቤቷ ሞቶ ነበርና ምንም ገንዘብ አልነበራትም። አበዳሪዎቿ ሁለቱን ልጆቿን ወስደዋቸው ባሪያ ሊያደርጓቸው ነበር። ልቧ ተሰብሮና ፈርታ ወደ ኤልሳዕ ጮኸች። እባክህ እርዳኝ ምንም የለኝምኬ። ኤልሳዕ በረኅራጄ ተመለከታትን፣ በቤትሽ ውስጥ ምን አለሽ ብሎ ጠይቃት። መበለቲቱ ኩ ከትንሽ የወይራ ዘይት በስተቀር ምንም የለኝምኬ ብላ መለሰች። ነቢዩ ኤልሳዕ ከሂጂና ከጎረቤቶች ሁሉ ባዶ ማሰሮዎችን ተበደር፣ ጥቂት ብቻ አትበደሪ። ከዚያም ወደ ቤትሽ ገብተሽ በሩን ዝጊ፣ ዘይቱንም በእያንዳንዱ ማሰሮ ውስጥ ማፍሰስ ጀምሪክ። መበለቲቱ ታዘዘች። ልጆቿም ብዙ ማሰሮዎችን አመጡ። ትንሹን ማሰሮዋን አንስታ ማፍሰስ ጀመረች። ዘይቱን ፈሰሰ። የመጀመሪያውን ማሰሮ ሞላው፣ ከዚያም ሁለተኛው፣ ከዚያም ሶስተኛው። ዘይቱ መፍሰሱን ቀጠለ ማሰሮ በማሰሩ በቤቷ ውስጥ ያለው እያንዳንዱ ማሰሮ እስኪሞላ ድረስ በመጨረሻም ከሌላ ማሰሮ አምጡልኝ ክስትል ለፈመለሰላት። በዚያን ጊዜ ልጇ፣ ሁሉም ማሰሮች ሞልቷል አላት። ከዛ ዘይቱ መፍሰሱን አቆመ። መበለቲቱ በመገረም ወደ ኤልሳ ሮጠች። ነቢዩ ኤልሳ፣ ዘይቱን ሽጡ፣ እዳችሁን ክፈሉ፣ አንቺና ልጆችም በቀረው መኖር ትችላላችሁ ካላት። እግዚአብሔር የተረፈችውን ትንሽ ወስዶ ከሚያስፈልገው በላይ አበዛው። እግዚአብሔርም እንዲሁ ሊያደርግልሽ ይችላል። ትንሽ ጥንካሬ ብቻ እንደ ቀረሽ ሊሰማሽ ይችላል። ትንሽ ተስፋ፣ ትንሽ እምነት፣ ትንሽ ሀብት። ነገር ግን እግዚአብሔር ያለሽን ሊያባዛ ይችላል። ብዙ አያስፈልገውም። እምነትሽ ግቻ። ይህ ታሪክ ካበረታታሽ ለተጨማሪ የመጽሐፍ ቅዱስ ታሪኮች ላይክ እና ሰብስክራይብ ያድርጉ።